ሰላም ለእናንተ ይሁን። ዛሬ ተመልካችና አመልካች በሚል ርዕስ በዚህ ዘመን ስላለው አንዳንድ ተግዳሮቶች ለመነጋገር በቅብያለሁኝ እና ተመልካችና አመልካች የሚል ርዕስ ሰጥቼዋለሁኝ። ምክንያቱም ትንሽ የተዛባ ነገር የሚታይበት ዘመን ላይ ነን። በጣም የተዛባ ትንሽም አይደለም፣ በጣም የተዛባ ነገር የሚታይበት ዘመን ላይ ነን። እኛ ሁላችን መጽሐፍ ቅዱስ እንደሚነግረን ኃጢአተኞች የነበርን በጨለማ የነበርን ጨለማ የነበርን እንዲሁም ደግሞ በደለኞች የነበርን እርስ በርስ እንኳን የምንጠላላ ክፉዎች የነበርን ሰዎች በክርስቶስ ኢየሱስ የመስቀል ስራ ሰዎች መሆናችንን መጽሐፍ ቅዱስ በተለያየ ስፍራ ላይ ያስተምራል። ታዲያ ይህ የእውነት ቃል በሚነግረን መሰረት ከሆነ እኛ ሁላችን የጠፋን ሁላችን የበደልን ሁላችን ጽድቅ የሚባል የሌለብን ሞት የተፈረደብን ከእግዚአብሔር ጋር ጠላቶች የነበርን ሰዎች እንደሆንን ነው መጽሐፍ ቅዱስ የሚነግረን። ስለዚህ እኛን እግዚአብሔር በክርስቶስ ኢየሱስ የመስቀል ሥራ ከራሱ ጋራ አስታረቀን። መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር ከራሱ ጋር አስታረቀን ይላል። ወይንም እኛ ሰዎችን ከእግዚአብሔር ጋር ታረቁ ብለን እንድንለምን እንደዚህ የሚል ቃል አለ። ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ዘጠኝ ላይ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር በኛም የማስታረቅ ቃል አኖረ። ምን እያለ ነው? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ዓለም ከእርሱ ጋር ስለተጣላ እኔና እግዚአብሔር መካከል ቆሞ የሚዳኝ ቆሞ አንተምተው አንተምተው የሚል አስታራቂ ስለሌለ እግዚአብሔር በክርስቶስ ሆኖ ከራሱ ጋር አስታረቀን። ስለዚህ በዚህ ምክንያት በደለኞች ሆነን በደላችን አልተቆጠረብንም። አሁን ደግሞ እግዚአብሔር በእኛ የማስታረቅን ቃል አኖረ። ስለዚህ እኛ ሰዎችን የምናስታርቀው በክርስቶስ በኩል ነው። እግዚአብሔር ከራሱ ጋር ያስታረቀን በክርስቶስ በኩል ስለሆነ እኛም ደግሞ ሰዎችን ታረቁ ከእግዚአብሔር ጋር የምንለው ኢየሱስ ክርስቶስን በማሳየት ነው፣ በማመልከት ነው። ወደ ራሳችን ብናመለክት ይሄ ነገር አይሰራም። እኛ ሰዎችን ከእግዚአብሔር ጋር ለማስታረቅ ብቁ አይደለንም። ግን ክርስቶስ በእኛ ውስጥ ስላለ ወደ ክርስቶስ አመልክተን ሰዎች ባመለከትናቸው በክርስቶስ በኩል ወደ እግዚአብሔር ይቀርባሉ፣ ከእግዚአብሔር ጋር ይታረቃሉ። ቁጥር 20 ላይ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልክተኞች ነን ከክርስቶስ ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ወገኖች ራሳችንን ያለ ክርስቶስ ማየት አንችልም። ማስታረቅም የምንችለው መታረቅም የምንችለው በክርስቶስ ነው። በክርስቶስ ያልሆነ ጉዞ ሁሉ ጨለማ ነው። እግዚአብሔር የሚመለከተው አይደለም። እግዚአብሔር እንዲህ አይነትን ነገር አይቀበልም። ለእኔ መዳን ለእያንዳንዳችን መዳን ክርስቶስ ብቸኛ ዋስትና ነው። ያስታረቀን እርሱ ነው። እግዚአብሔር ከራሱ ጋር በክርስቶስ በኩል አስታረቀን። የእኔ መታየት ከዚህ በላይ ገኖ መታየት፣ የእኔ መግነን፣ የእኔ ስም መውጣት ከእግዚአብሔር ጋር እንደገና ለመላተም መዘጋጀት ነው። ወገኖች ሰዎች ብቅ ሲሉ አይለኛ ቦታ ላይ እየከተትን ሰዎችን ያለ ቦታቸው እየሰጠን በእነሱ የሰራውን ጸጋ እየሸፈን እነሱን አላግባብ እየለጠፍን እነሱን ወደ ላይ እያወጣን ከእግዚአብሔር ጋር የምናላትም የምንላተም እኛ ዋጋ እንከፍላለን። ዋጋ እንከፍላለን። እኔ እንኳን የሰራሁትን ስራ ሰው ቢመሰገንበት እኔ ሰው ሆኜ እንኳን ደስ አይለኝም። እኔ የሆነ ነገር አድርጌ እኔ ባደረግኩት ነገር የሆነ ሰው ሲሸለም ከመንግስታት ይሁን ከነገስታት ይሁን ነገሩን የሰራሁት እኔ ነኝ፣ ሌላ ሰው እኔ ነኝ የሰራሁት ብሎ ሲሸለም ባይ በጣም አዝናለሁ። እኔ ሰርቼ እኔ ለፍቼ፣ እሱ ምንም ሳያደርግ ቁጭ ብሎ የኔን ነገር ሰርቆ እንዴት እንዴት ሽልማት ይቀበላል ብዬ አዝናለሁ። ሰዎች ይካሰሳሉ፣ ሰዎች ፍርድ ቤት ይሄዳሉ። እኔ የሰራሁትን ስራ ወይም ተውት ስራውን ያሰብኩትን ሀሳብ ሳካፍለው ያንን ሀሳብ ቀድሞ አድርጎ የኔን ሀሳብ ስራ ላይ አዋለብኝ ብለው ሰዎች ይጣላሉ፣ ይካሰሳሉ። እንኳን ጻድቅ የሆነው ኢየሱስ ክርስቶስ ንጹህ የሆነውን ደሙን አፍስሶ እሱ አድኖን እኛ እንዳዳነ ከሱ በላይ ከፍ ብለን ስንታይ እኛ እንደሰራ እኛ እንዳደረግን ከሱ በላይ ከፍ ብለን ስንገን እግዚአብሔር ምን ሊለን ይችላል? ወገኖቼ አንዳንድ ሰዎች የገነኑትን ሰዎች ከፍ ያሉትን ሰዎች ብቻ እንመለከት ይሆናል። ነገር ግን አድራጊዎቹን እግዚአብሔር ይበቀላል። እግዚአብሔር በሰራው ሰውን እያነሳን፣ እንደው እግዚአብሔር እንዲያቅመ እንደው በቃ አንተን የሰጠን አንቺን የሰጠን አንተ እንደዚህ ሆንክስ ፎቶ እንደው አንቺ ነገር ያንተ ነገር በጣም እግዚአብሔር ይሄንን ይቃወማል። በአንተ የሰራ ኃይል፣ በአንቺ የሰራ ኃይል፣ በአንተ ሆኖ ያገለገለን ኃይል እግዚአብሔር እርሱ ይመስገን። ትክክለኛ አማኝ ይሄንን ነው የሚለው። ወገኖች ከእግዚአብሔር ጋር መላተም እጅግ አደገኛ ነገር ነው። መጽሐፍ ቅዱሳችን በኤፌሶን መጽሐፍ ምዕራፍ ሶስት ላይ ቁጥር ሃያ ላይ እንዲህ ይላል፣ እንግዲህ በእኛ እንደሚሰራው ኃይል መጠን ይላል። ወገኖቼ እኛ የምንሰራው አንድ ነገር የለም። እያገለገልን ከሆነ በእኛ የሚሰራ ኃይል አለ። ሰዎች ይህን ኃይል ነው ሊያመሰግኑ የሚገባው። እግዚአብሔር ሰራ፣ እግዚአብሔር ተጠቀመ፣ እግዚአብሔር አደረገ፣ እግዚአብሔር ይመስገን። እኛ ምንም ነን ይላል ጳውሎስ። እኛ አደለንም፣ እግዚአብሔር በእኛ ሆኖ ሰራ። የሆነውን ሁሉ የሆነው በእርሱ ነው። እናንተ በእርሱ ሆናችሁ እንደዚህ እኛ ያገኘነውን ነገር እንድታገኙ ነው የምንደክመው። እናንተ ወደ እግዚአብሔር ፊታችሁ ዞር እንዲል ነው ወንጌልን የምንመሰክረው፣ ነው ያሉት ሐዋርያቱ። የምንሰብክላችሁ ስብከት ፊታችሁን ወደ እርሱ ዞር እንዲያደርግ፣ ወደኛ አይደለም፣ ወደ እርሱ። ስለዚህ ሰዎች ዛሬ ወደኛ ፊታቸውን እየመለሱ እንደ ባንዲራ ሲያውለበልቡን የምንደነቅ የምናደንቅ በፍጻሜው ዋጋችንን እናገኛለን። እግዚአብሔር ለዚህ አልጠራንም፣ ከማንም በላይ ጎልተን እንድንታይ እግዚአብሔር የሆነ ፖፑላር የሆነ ሰው የሆነ በቃ ታላቅ የሆነ ሰው የማስነሳት አጀንዳ የለውም። እግዚአብሔር ትውልድ ሁሉ ከእርሱ ጋር እንዲታረቅ አገልጋዮች አድርጎ የማስታረቅን ቃል የማስታረቅ ቃል በእኛ ውስጥ አስቀምጦ እግዚአብሔር ልኮናል። ሰዎችን ከእግዚአብሔር ጋር ታረቁ ብለን እንለምናለን። መንገዱ ይሄ ነው ብለን እናሳያለን። እግዚአብሔርን ተመልከቱ ብለን እናሳያለን እንጂ እኔ እያልን ራሳችንን አንሰብክም። ይሄ መጽሐፍ ቅዱሳዊ እውነት አይደለም። ብንዘምር የሰዎች ፌቮራይት ለመሆን አንዘምርም፣ አያስፈልገንም። ዛሬ ወገኖቼ ነገሮች ሁሉ በመታየት እየተለኩ ነው። እንትና ይሄን ያህል ቪው አገኘች፣ እንትና ይሄን ያህል ቪው አገኘ። የቪው ጉዳይ ነው ሰውን እያስጨነቀ ያለው ወገኖቼ። እሱ የዓለም ሕዝብ አሁን ባለው ወደ ስምንት ቢሊየን ምናምን ነው ይባላል። የዓለም ሕዝብ ቁጥር 2025 ላይ ወደ ስምንት ነጥብ ምናምን ቢሊየን ደርሷል ይባላል። የዓለም ሕዝብ ቁጥር ስምንት ነጥብ ምናምን ቢሊዮን ህዝብ ከሚያየኝ ስምንት ነጥብ ምናምን ቢሊዮንን ህዝብ የሚያይ አንድ አምላክ ቢያየኝ ወገኖቼ ከምንም ነገር በላይ ዋጋዬ የከበረ ነው። ታይታ አይደለም አገልግሎት፣ ታይታ አይደለም አገልግሎት፣ ዝና አይደለም አገልግሎት፣ ዋጋ ነው ዋጋ ነው። ኢየሱስ ክርስቶስ የተናገረው በሰማይ ዋጋቸው ታላቅ እንዲሆን ብሎ ነው። ሰዎች እንዲያደንቋችሁ ሰዎች እናንተን ፕሮፋይል ፒክቸር እንዲያረጓችሁ ሰዎች እናንተን እንዲለጥፏችሁ ሰዎች እናንተን እንዲያመሰግኗችሁ አላለም። በሰማይ ዋጋችሁ ታላቅ እንዲሆን ነው ያለው። በአባታችሁ ፊት፣ በእግዚአብሔር ፊት ዋጋችሁ የከበረ እንዲሆን ነው ያለው። የተሮጠው ሩጫ ሁሉ በመጽሐፍ ቅዱሳችን ላይ የተሮጠው እላይ ያለውን ተመልክተን እንጂ በምድር ያለውን አይደለም፣ በፍጹም አይደለም። አድናቂዎች ሆይ ስሙ ስሙ። አገልግሎት ከአገልግሎት የምታበላልጡ ድምፅ ከድምፅ የምታበላልጡ እውነትን የሳታችሁ ስሙ። ልክ አይደለም ይሄ። ማንም ማንም ቢሆን ትልቅን ስራ ጽድቅን በራሱ ሊሰራ አይችልም። በእርሱ የሚሰራ ኃይል አለ። ለዛ ኃይል እንድንበረከክ ያንን ኃይል እንድናመሰግን ያንን ኃይል እንድንቀበል እንጂ ሰው ተከትለን አይናችን ላይ ሰው አስቀምጠን እንድንኖር መጽሐፍ ቅዱስ አልጠራንም። ጳውሎስ ለገላትያ ሰዎች በገላትያ መጽሐፍ ላይ ሲናገር ምዕራፍ ሶስት ቁጥር አንድ ላይ የማታስተውሉ የገላትያ ሰዎች ወይ፣ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ማን ሲያገለግል? ገላትያው የገላትያን ሰዎች ሲያገለግላቸው ጳውሎስ አይናቸው ላይ አልነበረም። ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር አይናችሁ ላይ። ዛሬ ይሄ ትውልድ ማን ነው አይኑ ላይ ያለው? አንዳንድ ሶሻል ሚዲያ የምንጠቀም ሰዎች ገለጥ ገለጥ አድርገን የራሳችንን ፕሮፋይል እኒ ማን ነው ያለው ማንን ነው የምንጠባንን፣ ይገርመኛል የእንትናን እንትን እስኪንት እስኪን ድረስ እየጠበቁ እንደው በቃ ለሊት፣ በቃ ዝና፣ በውጭ ያለ ሴሌብሪቲ የሚባል መንፈስ ቤተ ክርስቲያን ገባ። ቀንተነው ትሉኝ ይሆናል። ደግሞ መቼም አገልግሎት ጸጋ ለባለቤቱ አልተሰጠም፣ ሌላውን ሊያገለግል የተሰጠው። ስለዚህ ማንም ሰው ሙሉ ጸጋ ቢታጨቅና ቢያገለግል ጥቅሙ ለእኔ ነው። እኔ ለምን ቀናለሁ? ሰውየው እኮ ነው ችግር ላይ ያለው። ሰውየው በቃ ደራ ያለበት ሥራ ያለበት ያንን ጸጋ የተሸከመው ሰው ነው። እዚህ ውስጥ ቅናት አይገባም። ቅናት ካላችሁ ግን ቅናቱ የእግዚአብሔር ቅናት ነው። የእግዚአብሔር ቅናት የቤትህ ቅናት ያለው ኢየሱስ እግዚአብሔር ሰርቶ ሰው የሚመሰገንበት ወይንም ደግሞ የእግዚአብሔርን ስራ ለራስ ምስጋና ለማድረግ መጥሐቅ መታተር፣ እንደው በቃ መሮጥ፣ መትጋት ስምን ከእግዚአብሔር ላይ ለመንጠቅ የሰዎች ፊት ወደ ሰዎች እንዲዞር መሮጥ መጽሐፍ ቅዱሳዊ አይደለም። ከእግዚአብሔር ያጣላናል። የራሳችንን እንየው፣ አእምሯችንን እናስበው፣ ቆም ብለን እናስብ። ማነው መስቀል ላይ የሞተው? ማነው አደራ የሰጠን? ማነው ነው በእኛ ውስጥ እየሰራ ያለው? እኛ እንደሰራን ዘማሪው ሲዘምር ወንድማችን ደረጀ የከበደ መጨረሻ ላይ ባወጣው ካሴቱ ላይ ራሱ እንዳደረገ በኃይል በጥበቡ እወቁኝ እያለ ስሙን ማነብነቡ የሚል መዝሙር የነፃነት መዘዝ የሚል መዝሙር ላይ ራሳችን እንዳደረግን እኛ የምናነበንም ራሳችን ደግሞ በራሳችን ችሎታ እንዳደረግን የቆጠራችው፣ ለእኛ ደግሞ የማይሆን ነገር የምትሰጡ ከእግዚአብሔር እየለያችሁን ነው። እየተለያችሁ ነው። እኛ አመልካቾች የምናመለክተው ወደ ኢየሱስ ክርስቶስ ነው። ወደ ኢየሱስ ክርስቶስ ካልሰበክን፣ ወደ ኢየሱስ ክርስቶስ ካላሳየን አገልግሎታችን ከንቱ ነው። ከንቱ ነው። የመጽሐፍ ቅዱስ የሚነግረን ሰዎች፣ በተለይ የሐዋርያት ስራን ወንድሞች፣ በጣም የሐዋርያት ስራን ብታነቡ፣ ሰዎች ወንጌል ተሰበከላቸውና ወደዛ ወደ ክርስቶስ ዞራሉ፣ ወደዛ ዞራሉ እያለ ይናገራል። ዞራሉ የሚል ቃል አለ። ማዞር የሚባል ነገር አለ። ፊትን ከሆነ ነገር ላይ ማዞር፣ ሀሳብን ከሆነ ነገር ላይ ወደሆነ ነገር ማዞር። እኛ ኮ ለዛ ነው የተጠራ ነው። የሰዎችን ሀሳብ፣ የሰዎችን ቀልብ ወደ ክርስቶስ ዞር ለማድረግ ነው የተጠራ ነው። እሱን ነው የምንሰብከው የሚለው ጽሁፍ ለዚህ ነው የተጻፈልን። የተሰቀለውን ክርስቶስን እንሰብካለን የሚለን ለዚህ ነው። እኛ ሰዎች ወደዛ ዞር፣ ጳውሎስ እንደ ገላትያን ሰዎች እንዳደረጋቸው ወደዚያ ዞር አይናቸው ፊት እርሱን ማስቀመጥ አገልግሎት ይባላል። በሐዋርያ ሥራ ምዕራፍ 14 ላይ በቁጥር 11 ጀምሮ እንደዚህ የሚል ቃል አለ። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ፣ ድምፃቸውን ከፍ አድርገው በሊቆነያ ቋንቋ አማልክት ሰዎችን መስለው ወደ እኛ ወርደዋል አሉ። እኛ የምንለው ነው አሁን እኛ ከምንለው የተለየ ነገር እያሉ አይደለም። እነዚህ ሰዎች በርናባስንም ዲያ አሉት። የኔ ፌቮራይት እንደምንለው ማለት ነው። አቤት እንደው እኛ በቃ እንደምናቆላምጠው ሌላ ስም ሰጡ። ጳውሎስንም እርሱ በመናገር ዋና ስለነበረ ሄርሜን አሉት። በከተማውም ፊት ቤተመቅደስ ያለው የዲያ ካህን ኮርማዎችንና የአበባ ክሊሎችን ወደ ደጃፍ አምጥቶ ከህዝቡ ጋር ሆኖ ሊሰዋላቸው ወደደ። ይህንንም እያየን ያለንበት ዘመን ላይ ነው። በወታደራዊ ማርሽ እሱን የምንቃወም ለምን በማርሽ ተቀበሉት? ለምን በአበባ ተቀበሉት? ብለን የምንቃወም ግን ስማችንን የምንፈልግ እኛ ራሳችን ከሱ የባስንን ማለት ነው። እና ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ወገኖቼ እነዚህ ሰዎችን ሌላ ክብር ሊደርቡላቸው፣ ሌላ ክብር ሊሰጧቸው ሊያለብሷቸው ሲመጡ ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ህዝቡ መካከል እየጮሁ ሮጡ ሮጡ። ልብሳቸውን ቀደው ያላቸውን ክብር እንኳን ሊደርቡ የራሳቸው የሆነውን ያንን የለበሱትን ልብስ እንኳን ተዋረዱበት፣ ቀደዱት። እንዴት እንዴት እሱ በሠራው እንዲህ አሉ። ይላል ቁጥር 15 እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህ ከንቱ ነገር ሰማይና ምድርን፣ ባሕርንም በእነርሱ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዞር ትሉ ዘንድ ወንጌልን እንሰብካለን። የወንጌል ዋና ዓላማ፣ የመቆማችን ዋና ዓላማ፣ የመስበካችን ዋና ዓላማ፣ የመዘመራችን ዋና ዓላማ ሰዎች ወደ እርሱ ዞር እንዲሉ ነው። ወደ እርሱ ወደ እኔ አይደለም፣ ወደ እኔ አይደለም። እኔ አሁን የምለውን ማለት የቻልኩት ወደ እሱ ዞር በማለቴ ነው። በሰው ፊት ገናና መሆን፣ በሰው ፊት ታዋቂ መሆን ህልሜ አይደለም፣ አይደለም። እጠየፈዋል። አያስፈልግም። ክርስቶስን ከዓይናችን ላይ ዞር የሚያደርግብን ደረብ ብሎ የሚታይ ነገር ሁሉ ካልተገፈፈ እኛ ሁላችን ክብር የምንፈልግ የራሳችንን ክብር የምንፈልግ ከንቱዎች ነን። መጽሐፍ ቅዱስ ግን ያስጠነቅቃል። የሞተው እሱ ነው፣ አንዱ ነው የሞተው። ያስታረቀን አንዱ ነው። አስታርቁ ብሎ አደራን የሰጠው አንዱ ነው። እኔ ዋጋ እንሰጣችኋለሁ ያለው አንዱ ነው። እነ ጳውሎስ ዋጋ እንቀበላለን ያሉት ከሞት በኋላ ነው። ያን ቀን ነው ያሉት፣ እርሱ ለእኔ አክሊልን ይሰጠኛል ያሉት። በሌሎች ትምህርቶች ላይ በመሀል እያነሳናቸው ነበረ። እነሱ ይህንን ነው የተመኙት። ያንን እያዩ ታላቅ ዋጋቸውን እያዩ በሰማይ የሚጠብቃቸውን እያሰቡ ነው ያገለግሉት። በምድር እየተገፉ ነው የኖሩት። ከእግዚአብሔር ፊት መቆም ወገኖች ዋጋ ያስከፍላል። እንደ ባንዲራ መውለብለብ መቀደድን ያመጣል፣ ከእግዚአብሔር ዘንድ አይል መጽሐፍ ቅዱስ። እምናገለግለው ዝና ፍለጋ አይደለም፣ እምናገለግለው ክብር ፍለጋ አይደለም። እምናገለግለው ሰዎች ወደ እግዚአብሔር ዞር እንዲሉ ነው፣ ያገኘነውን እውነት እንዲያገኙ ነው። ከሃይማኖት ጋር ልንጣላ አይደለም አይደለም። የማንም ጠላት አይደለንም። አንዳንድ ሰዎች የአገልግሎት እንቅፋት እንደሆንን ታውቃላችሁ። ቅርብ ጊዜ በዚህ ሳምንት ወይም ባለፈው ሳምንት አንድ የሶሻል ሚዲያ ነገር፣ አንድ ሰው ስለ ወንጌል እውነት ተናገሩ። በሌላ ቤተ እምነት ውስጥ ያሉ ሰው ናቸው። አራገብ ናቸው። ሰውየውን መከራ ውስጥ ከተት ናቸው። እኛ ሰውየው ማገልገል ያለባቸውን እንዳያገለግሉ አራግበን እንቅፋት ሆንባቸው። ምንድን ነው ያሉት? ያስተማሯቸው ሰዎች ይመርምሩ። ያስተማሯቸው ሰዎች ያንን ትምህርት እንዳያዩ ሰውየውን ሌላ የመከራከሪያ አጀንዳ አደረግናቸው። ናቸው ሰዎችን ማን ነው ዲፌንሲቭ አደረግናቸው፣ ተከላካዮች አደረግናቸው። እየወጣ ያም ያም ስለሳቸው ማውራት ጀመረ። በዚህኛውም በዛኛውም ምንም መስራት አልቻሉም። እንቅፋት ሆንን ማለት ነው። ወዮልን። አላሰራ ለምንለኛ ሰዎችን እየተመለከትን በሽቅ ድምድም የምንለጥፍ አንዳንዶቻችን ስማችን ላይ ቲዩብ አለ። ቲዩብ ሁሉንም የሚያሳልፍ ቲዩብ። ዩቲዩብ ማለት እኮ አንድ ሁሉንም ሁሉንም ውሸቱንም እየከፈለ የሚያስለጥፍ ቪው ይምጣ እንጂ የሚከፍል ይገኝ እንጂ ተመልካች ሰብስክራይበር ይገኝ እንጂ የሚሰጥ እኛ የጽድቅ ትዩቦች ነን። ጽድቅን ብቻ የምናስተላልፍ ነን። ተጠንቅቀን የምናደርገው በሰማይ የሚያስጠይቀን ሞተን የማናመልጠው ፍርድ እንዳለ አውቀን ተጠንቅቀን የምናደርግ ሰዎች ካልሆንን ዋጋችን እጅግ አደገኛ ይሆናል። የሰራዊት ጌታ እግዚአብሔር እንዲህ ይላል ብዬ አልናገርም፣ እውነቱ ግን ቃሉ ነው። ጴጥሮስ በመጨረሻ ይሄን ተናግሬ እጨርሳለሁኝ ብዙ ምለው ብዙ የለም፣ ግን ስለምቀጥለው ሁለተኛውን ክፍል በሚቀጥለው ስለማቀርብ ጴጥሮስ በአንደኛ የጴጥሮስ መልእክት ምዕራፍ አራት ላይ ቁጥር አስራ አንድ ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። የሚያገለግልም ቢሆን ይህን አስምሩበት፣ የሚያገለግል ማንም ሰው ብሎ ነው የጀመረው። ስለ አገልጋይ ሁሉ ነው የሚናገረው። እግዚአብሔር ማንንም አይፈራም ከእነንተና በስተቀር የሚል ቪአይፒ የለውም። እግዚአብሔር እነጋሽ ቪአይፒዎች በደንብ ስሙ፣ እግዚአብሔር እንደዛ የለውም። ማንም ነው ያለው ማንም ሰው። ስለዚህ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። እኔ ብሎ እንዳይሞክር በልቡ ተውት፣ በሰው ፊት በልቡ እንኳን እኔ አሁን በቃ ምናምን ብሎ ይሉ በቃ ይህን ያህል ቪው አገኛለሁ፣ ይህን ያህል ሰብስክራይበር አገኛለሁ። በያገኝ እንኳን ያ ሰብስክራይብ ያደረገኝ ህዝብ ወደፊቱ ወደ እግዚአብሔር ዞር ካላለ የኔ የገንዘብ ምንጭ ከሆነ ዋጋዬን አገኛለሁ። ማንም ሰው እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። እግዚአብሔር በነገር ሁሉ በክርስቶስ ኢየሱስ በኩል የሚከብረው እግዚአብሔር በሚሰጠኝ ኃይል ነው ብሎ ሲያገለግል ነው። እኔ እያለ ሲያገለግል አይደለም። እንትና አቤት፣ አቤት፣ አቤት ገምጋሚ ብዛቱ አድናቂ ብዛቱ የሆነ ፌስቡክ ላይ በቃ ስም ለማግኘት የሆነ ነገር ሲመጣ ኮመን ይሄ አደለም። መጽሐፍ ቅዱስ የሚነግረን ሐሰተኞችን አዎ እንደ እግዚአብሔር ቃል የማያስተምሩትን እንደ እግዚአብሔር ቃል የማይሄዱትን፣ አዎ አልቃወም መቃወም አለብን። እንደዛ የሚያደርጉትን እየተቃወምኩ አይደለም። መቃወም አለ ፊት ለፊት ልክ አይደላችሁም። ወንጌሉ ስለሚደግፈን በእውነት የተናገሩትን በእናንተ የሰራውን እግዚአብሔርን ይህንን ድንቅ ኃይል እግዚአብሔር አሳይቶናል። እግዚአብሔር ይመስገን እንዲህ ተጠቅመናል። እንዲህ ዞር ብለናል። እግዚአብሔር እንደዚህ ዞር እንድናደርግ ስለሰጣችሁ ጸጋ እግዚአብሔር ይመስገን ብሎ እውቅናውን ለእግዚአብሔር፣ ምክንያቱም እኛ ሞተናል ሞተናል። ኢየሱስ ክርስቶስ ፈጽሞ በሞተ ጊዜ መጽሐፍ ቅዱስ የሚነግረን የመቶ አለቃው በቃ ነፍሱን ለእግዚአብሔር አደራ ሰጥቶ በሞት እንደ ሞተ ባየ ጊዜ፣ ነፍሱን እንደሰጠ ባየ ጊዜ በእርግጥ ይሄ ሰው የእግዚአብሔር ሰው የእግዚአብሔር ሰው ነበረ ብሎ እግዚአብሔርን አከበረ ይላል። አይገርምም! እዛው ከሰቃዮቹ መካከል አስተባባሪ የነበረ መቶዎቹን ይመራ የነበረ የመቶ አለቃ እንደዚህ አለ፣ በእርግጥ ይህ ሰው የእግዚአብሔር ልጅ ነበረ ብሎ እግዚአብሔርን አከበረ ይላል። የእግዚአብሔር ልጅ ነበርክ አንተ፣ አይ ነበርክ ያላለበት ምክንያት ኢየሱስ ሞቶ ነበረ። እኛም እዛ መስቀል ላይ ሞተናል። አንተ እንዲህ ነህ አደለም። የሚገባን አንተ በእውነት እግዚአብሔር ጸጋውን የሰጠ ሰውነ፣ እግዚአብሔር ስለ አንተ ይመስገን። አንተ የእግዚአብሔር ልጅ ነህ። አንተ የእግዚአብሔር ሰውነ፣ እግዚአብሔር ይመስገን። እግዚአብሔር ነው ይህን ያደረገው። እግዚአብሔር ነው ይህንን የሰጠህ የሰጠህ እግዚአብሔር ይመስገን፣ ከማለት ውጪ እንትናዬ እንትናዬ እያሉ ማራገብ ወገኖቼ፣ ያለመሞት ምልክት ነው። ያለመሞትም ጠንቅ ነው። ኢየሱስ ፈጽሞ ሞቶ ስለነበረ ሰውየው እግዚአብሔርን አከበረ። ሁላችንም እንሙት፣ በእኛ የሚሰራው ኃይል ይገለጥ፣ ሰዎች በእኛ በሰራው ኃይል ይነኩ፣ ሰዎች በእኛ የሰራውን ኃይል ያክብሩ።